ቅድስቴ ተንቅልፏ ነቅታ ስትመጣ ያየችው ማመን አቅቷታል። መድብል ስለ ወንድሙ መጥፋት መረጃ የሚያውቀው ዝና ነው ብሎ ዝናን ፍለጋ በወጣበት ጉድ ሰርተዋለች ማለት ነው። የገባችበትም አላማው ይሄ ነበረ። ማህሌት እዛ ቤት ግን በጣም ያሳዝናል። ምሳሌ ምንም መሆን የለባትም። መቀጣትም ታለባቸው ዝናና ማህሌት ናቸው እንጂ፣ እውነት በጣም ነው የሚያስጠላው። አባቷ ጠፍቶ እንግዲህ ምንም የማታቀውን ሕፃን ልጅ ዛሬ ማህሌት ሁሉንም ነገር ለምሳሌ እነግርሻለሁ፣ አባትሽ ደግሞ ውጭ ሀገር አይደለም የሄደው እየዋሹሽ ነው ያሉት ብላታለች ማለት ነው። ሰላም ውድ ተመልካቾቼ እንዴት አላችሁ? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አርጉ ለነባሮች በቀንነት መታ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ይሰውረን ይሰውራችሁ እላለሁኝ። እንግዲህ ተንኮለኛዋና ተንኮል የማይሰለቻት ግፈኛዋ የእንጀራ እናት ወይዘሮ ማህሌት መድብል አግቶ አስሮ ቢዛትም፣ እሷ ግን ተበቀለዋለች ማለት ነው። ቅድስትዬ እንቀልፍ በወሰዳ ሰዓት ምሳሌ ቀጥ ብላ የመሀሌት ክፍል በመግባት እማዬ ማን ነው እዚ ያመጣሽ? ምን ሆነሽ ነው? ምንስ አጥፍተሽ ነው ብላ ብጠይቃትም ምንም አይነት ጥፋት የለብኝም፣ ምሳሌዬ በጣም ናፍቀሽኛል፣ ጠረንሽ ራሱ ነይ እስቲ ቀፊኝ እያለቻት ነበረ። ቢላን ጭና እግሬንም ፍችልኝ እማዬ፣ ምግብ ላምጣልሽ እንዴ አለች ምሳሌ። ማሀሌት ግን መግቡንታዩ ናይ ዚጋ ቆጭ በይ ይ ደከመኝ እኮ ብላ አታላ አንገቷን ይዛ አንቃ ገድላታለች። በጣም ነው የሚያሳዝ ነው። ምሳሌ ምንም መሆን የለባትም ማለት ነው። በዚህ ላይ የብሩክ መጥፋት መድብልንም ሆነ ቅድስትን እያስጨነቃት ባለበት ሰዓት ሌላ አስደንጋጭ ነገር እቤት ውስጥ ተከስቷል። መድብል ዝናን ለመያዝ በወጣበት ሰዓት እንግዲህ ወይዘሮ ማህሌት ስራዋን እየሰራች ትገኛለች ማለት ነው። ይሄ በጣም አስደንጋጭ ነው። የማህሌት ክፋት እውነቴን ነው እያስጠላኝ መቷል። ምሳሌ ተሞተች እውነቴን ነው። ይሄ ድራማ ያስጠላል። በዚህ ላይ ብሩክ ጠፍቷል። በዚህ ላይ ደግሞ ምሳሌን አንቀይዛታለች ማለት ነው። ምንም ድራማ ቢሆንም በጣም ነው እንትን የሚለው እያስጠላ ያለው ማለት ነው። ቅድስት አናዳኛለች። ዛሬ ድራማ ነው ቅድስቴ አናዳኛለች ማለት ነው እንግዲህ እሷ አቅፋት ተኝታ ነበረ ወይ መጀመሪያ ወደዛ እንዳትሄጂ ብላ ለምሳሌ ያው አላስጠነቀቀቻትም። በእርግጥ ደፍራም ትሄዳለች አላለችም። እንደውም በሌላ ሰው አስመስላ የሞቱ ሰዎች ይመጣሉ፣ ከዚህ የሚሄዱ ሰዎች እኮ በመንፈስ ይመጣሉ፣ የሚያመጣቸውም ሴጣኑ መንፈስ ነው ብላታለች ማለት ነው እና እንደው ከሞተ ሰው ማን ቢመጣ ደስ ይልሻል? እያለች አብት ጠይቃትም እንግዲህ፣ እናት ማለት መከታ አገር ሁሉ ነገር ናት። እናቴ ብትመጣ ደስ ይለኛል እያለች ነው ምሳሌም ማለት ነው። ቅድስት እንግዲህ እንደ ምሳሌ ይን እናትሽ አለሁ አለን፣ እንደ በትላትም አንቺም እናቴ ነሽ ግን የእውነት ወላጅ እናቴ ብላለች ማለት ነው እና ዝና በአሁን ሰዓት በጣም እየተጨነቀ ይገኛል። ማህሌት ይሄንን ጉዳይ ለነ መድብል ተናግራ ከሆነ እውነቴን ነው በህይወት አትተርፍም ብሏታል። እንግዲህ ማህሌት መጀመሪያ የቤቱን ይግባኝ ይዛበት መጣም። መድብል በአሰራ ሰዓት ግን ትቸዋለሁኝ፣ ክሱንም አልፈልገውም፣ ልቀቁኝ፣ እኔ ምን አደረግኩኝ? ከህይወቴ ለምን አትወጡም ነበር ያለችው ማለት ነው። እና ግን ማህሌት ናት ከነብሩክ ሕይወት ከነ ምሳሌ ጋር መውጣት ያቃታት ማለት ነው። ሆኖም ግን መድብል ሞገስን ለወንድማችን ጠፍቶ መቅረት የለበትም። አንተም ለምትወዳት ስትል ለምትወዳትና ለምታፈቅራት ሴትም ሆነ ፍቅረኛ መሞት አለብክ። ዝናን ስኒዝ ደግሞ ሀምሳ በሀምሳ ነው፣ ወይ ከኛ ወይ ከሱ አንድ ሰው ይሞታል ይሄም ደግሞ ዝናን ያዝን ማለት ከጀርባው በጣም ከባባድ ሰዎች ናቸው ያሉት ቢለውም ሞገስ በጣም ፍራቻ ላይ ይገኛል በአሁን ሰዓት ማለት ነው የዝና ስም ተነስቶበት ሞገስ እኔ እንጃ እስትንፋሱ ራሱ አተነፋፈሱ ራሱ ይለያል ማለት ነው ያው ሞገስ እንግዲህ ዝናን እየተደበቀ የድብብቆሽ ኑሮ እየኖረ ይገኛል ሉላ ጋራ ባሁን ሰዓት ሆኖም ግን ዝን መድብል ሁሉንም ነገር ነግሮታል እዚህ ምድር ላይ ስትኖር ለምትኖርለት ሰው ስትል አዎ መሞትን ትፈራለክ ግን ሆኖም ይሄን ነገር ለማግኘት ስትል ደግሞ ትልቅ መስዋዕትን መክፈል ይገባ አካል ብሎታል አደፋፍሮታል ማለት ነው እና ይሄን ጉዳይ ወደ ሉላ ሲያመጣው ሉላ ራሱ ተው ሞገስ እንደዚህ አይነት ነገር ውስጥ እንዳትገባ ችግር ውስጥ አንተ ችግር ውስጥ ገባክ ማለት እኔም ችግር ውስጥ ገባሁኝ ማለት ነው። የኔና የአንተም ነፃነት ይነፈጋል። እኔ ካንተ ጋር ሲሆን በጣም ደስተኛ ነኝ። ህይወቴ ተስተካክሏል። ታከብረኛለክ፣ ስሜቴን ተረዳዋለክ፣ አትመታኝም፣ እንደዚህና እያለችው ትገኛለች ማለት ነው። እዛ ጋር ደግሞ የወንድሙ የጓደኛው የአብሮ አደጉ ህይወት እያሳሰበው ይገኛል። መድብልም ስለዚህ አንተ አታዋጣኝ ማለት ነው። አሞገስ በቃ ችግር የለውም አንተ ሂድ ወደ ሚስት ጋ እያለው ይገኛል ማለት ነው። እንግዲህ መድብል አራት ዓመት በእስር ቢቀጣም ከህግ አስከባሪ ጋራ አባትን የሚያክል ሰው ሲቀጠቀጥ አይቼ አላስችል ብሎኝ ነው። እኔ ተደባድቤ የህግ አስከባሪውን አይነ አጥፍቼ አራት ዓመት የታሰርኩት። አሁን ላይ ሁለት ሽበት ባወጣም ልጅ የለኝ፣ ሚስት የለኝ፣ ህይወት የለኝም። እዚህ ምድር ላይ ደግሞ አሁን ደስተኛ ሆናለሁ። ከስር ቦጣም የወንድሜ የመጥፋት ጠብቆ መጥፋትን ጠብቆኛል እያለ ይገኛል ስለዚህ ደግሞ አንድ የእናቴ ልጅ አጥቼ መኖር አልፈልግም። እስር ቤትን እንደሆነ የማውቀው ነው እያለው ይገኛል ማለት ነው። ሞገስ በአሁን ሰዓት ሞትን እፈራለሁ፣ ሉላዬን ያገኘሁት በስንት መከራ ነው። አሁንም ቢሆን ዝናን ዝም ማለት የለብንም፣ ግን መጀመሪያ ለፖሊስ እናመልክት እያለው ይገኛል ማለት ነው። ሆኖም ግን ለፖሊስ ቢያመለክቱ ዝና እውነቴን ነው ወንጀለኛ ስለሆነ በአንድ የነበረ የሚያዘው ግን ቅድሚያ ዝናን መያዝ አለብን ብሏል፣ መድብል ማለት ነው። ዝናን ደግሞ እንዴት እንደሚይዙ እየተማከሩ ነው። ያው በማህሌት በኩል ማህሌት እዛ ቤት ታግቼን ያለሁት ብላት አለች። ያው ዝና እየገሰገሰ እንደሚመጣና በዛም እንደሚይዙት ተነጋግረዋል። ሆኖም ግን ጉዳዩ የዝና አይደለም፣ ከዝና ጀርባ ያሉት ሰዎች ናቸው። በጣም ከባባድ ወንጀል አብረውት የሚሰሩት ይህንንም ደግሞ ለሞገስ መድብል አስጠንቅቆ ነግሮታል። በዚህ ጉዳይ ላይም መድብል ሞገስ ተስማምቷል ማለት ነው። ሉላ ግን ሞገስ ችግር ውስጥ እንዳትገባ እያለች እየነገረችው ትገኛለች ማለት ነው። ውድ ተመልካቾቼ እንግዲህ ማህሌት በአሁን ሰዓት ምሳሌን እንደዛ አንቃ የያዘቻት ያው ቤቱ ይገዛልሻል፣ ስለዚህ ምሳሌ መሞት አለባት ብሏት ነበረ፣ ዝና ማለት ነው። እንግዲህ ስለ ምሳሌ ጉዳይ ደግሞ መድብል በፍጹም አያቅም። ይህንንም ማህሌት ለኤፍራታ አልነገረቻትም። ምሳሌን ግደያት፣ ቤቱን ገዛልሻለሁ እንዳላስና ይህንን ሰዓት ሰማ ነበረ ማህሌት ወደ ነብሩክ ቤት